ሼር፣ ሰብስክራይብ፣ ላይክ ባ ከዛ በፊት ካልሽኝ አንድ የሆነ ሁለት ሀገሮች እጅ አለው የመሬት ፋሪንና ዱባይ እም ደግሞ ትንሹ ቅርቦ ስራ ያልሄዳለኝ ከዛ እንግዲህ ይቀጥላል ማለት ነው። ወደ እዚህ ያለው እዚህ ያለው ነገር አሁን ለሌላ ሰው ተከታይ ደሞ ተሄዳ ድምፃዊ ድምፃዊ፣ አሁን ብዙ ምን አስተያየት አለ ስለ አዳዲሶቹ ድምፃዊያን አሪፍ ነው፣ ደስ ይላል። በጣም በዝተዋል፣ በጣም ድምፃዊ አሁን ኢትዮጵያ ውስጥ በጣም በዝተዋል። አድማጭም በዛው ልክ ነው፣ ብዙ ያዳምጣል። ብዙም ሰባ ሚሊዮን ህዝብ ውስጥ ምን ስንት አይ ምልህ ከድሮ ጋር ስታወዳድረው አሁን ዘመኑ የድምፃውያን ሆነ መሰለኝ። ብዙ ድምጻውያን አሁን ነው እየወጡ ያሉት፣ ምክንያቱም ምናልባትም አድማጭ ስላለ ሊሆን ይችላል። ብዙ አድማጭ አለ፣ ብዙ ሰው ይፈልጋል ማድመጥ። ለዛም ቢሆን ይችላል። አንተ ምን አስተያየት አለ? አልበዙ? በጣም ጥሩ ነው። ለምን መሰለሽ ኮምፒቴሽን ሲኖር ነው ጥሩ ነገር ሊገኝ የሚችለው ጥሩ ስራ መስራት የምችሉ ኮምፒቴሽን ካለ ለምሳሌ ከኛ በፊት ፌም ሆነው ታዋቂ ሆኖ ያለፉት ዘፋኞች እኛን አበርትተውናል እኛ እነሱ ጋር ለመድረስ ስንጥር ቢያንስ እኩል ባንሆን እንኳን የተወሰነ እንትን አሳድጋለን ራሳችንን እና ከዚህም በላይ ቢበዙ እና አሪፍ ቢሆን በሙዚቃውም እድገት ይገኛል፣ ለውጥ ይኖራል። ከሀገር ውስጥ አልፎ ዓለም አቀፍ መልክ የሚይዝበት ደረጃ ይኖራል። ስለዚህ ደግሞ የግድ ዘፋኞቹ ድምፃውያኖቹ መብዛት አለባቸው። ባይነኝ ነናቦታሳ እንደፈለግ ከሚታዘዝ ድምፅ አለ ብዙ ሰው የሚሰጡ አስተያየት ነው። እዚህ ኢትዮጵያ ውስጥ ይህንን እንደፈለክ የሚታዘዝልህን ድምፅ ከዚህ በኋላ ማለት የሆነ ሌላ ከኢትዮጵያ አሁን ፔንታቶኒክ ውስጥ ነው ያለ ነው ብዙ ጊዜ ክሮማቲክ ውስጥ ገብተህ ለመስራት ወይ ደግሞ የሆነ ለየት ያለ ነገር በጣም በቃ የወጣ ነገር ለመስራት የሚታዘዝልህ ይመስለኛል። አታስብም? ጥሩ ነው። አዎ፣ መጀመሪያ ገበያ ውስጥ ከገባች በኋላ ማርኬቲንግ የሚባል ነገር አለ አደለ? ለምሳሌ እጅግ በጣም የረቀቀ ካሴት ይወጣል። እኛ ሀገር እኮ ሳይወጣ ቀርቷል። በሚወጣ ህብረተሰቡስ ምን ያህል ነው የመቀበል እንዴት ነው ህብረተሰቡ ያንን የረቀቀ ሙዚቃ ይቀበላል ወይ የሚለው ነገር አንድ፣ ኢትዮጵያ ውስጥ የሚኖር ዘፋኝ ደግሞ ካሴት አውጥቶ ካሴቱ ካልተሸጠለት፣ ካሴቱ ካልተደመጠለት በሞራል ይወጣል፣ በኢኮኖሚም ይወጣል። ካሴትሽ ፌም ሆኖ እንኳን ካፒታልሽ እና የአንቺ ፌም ደረጃ ሰማይና ምድር ነው። እዚህ ታይም ትንሽ ይሻላል ኮፒራይት ከጸደቀ በኋላ እንጂ። የረቀቀ ስራ ሰርተው ብዙዎች ካሴታቸው ያልተሽጠላቸው ዘፋኞች አሉ። ያ ደግሞ ምን ያህል ያ ሰው እያንደረድረዋል ሁለተኛ ለተኛ ስራ ለመስራት። እዚህ ሀገር ላይ የፈለከውን ነገር ብትሰራ ሰው ሊሰማ ስለማይችል አቦ ቢቀርሻው ፕሮፊልዱን ይቀይራል። መጀመሪያ ግን ምንድን ነው ማድረግ ያለብሽ? ህዝብ ውስጥ በህዝቡ ልብ ውስጥ እስከምትኖሪ ድረስ ማርኬቲንግ የሆነ ስራ የገበያ ስራ ሰርተሽ፣ ሰዎች ቶሎ ሊሰሙት የሚችሉ ውስን ዘፋኞች ናቸው። ይሄን ነገር ብዙ እንትን የሚሉት ግን ሰዎች በኢንተረስታቸው ስለሚጓዙ፣ ግማሹ ሞደርን አድርጎ ሙዚቃውን ሰርተው ብዙ ሞደርን ሙዚቃዎች ሰርተው እስካሁን ያልተደመጡ አሉ። ስለዚህ መጀመሪያ አንድ ዘፋኝ ገበያ ውስጥ ከገባ በኋላ ከዛ በኋላ ሰው ውስጥ በደንብ አስቴር ለምሳሌ እንደፈለገ አርጋፍ ሰራ የአስቴርን ሰው ምን ንግግሯንም ሊገዛ ይችላል። ያን ደረጃ አንድ ዘፋኝ ሲደቅ ማለት ስፔሻሊ አሁን ቴዲ አፍሮ ቢሰራ ይችላል ሰዎች ብዙ በቃ ብዙ ሰው ያመነበት ሰው አለልህ። እንደዛ አይነት ነገር ቢሞከር አሁን ብዙ ሰው አምኖብሃል። አንተ አይ ነው ግን ምን አለ መሰለሽ የታይሚንግ አለው ያንን ነገሮች ለመስራት ቢቻል ትንሽ ብትማሪ ጥሩ ነው። ለመማር ቀጥልህ አለኝ። አንድ ነገር ብታክ ነው ሙዚቃ መሳሪያ ድምፅ፣ እራሱ ድምፅ እራሱ ብትማሪ እና ውጪም ሄደሽ ይሄንን ነገር ተምራሽ ይሄንን ነገር በደንብ በደንብ ማለት ነካ ነካ ሳ ሞር ሰው ሙዚቃውን መቀየር አይደለም የሚፈለገው ያው ማለት እዛ ጋር ለማጠጋጋት፣ ወደ ዓለማቀፍ እንትን ለማጠጋጋት ማለት ነው ያለ ማድረግ ትንሽ ብትማሪም ጥሩ ይሆናል። ግን ያንን ነገር ለማድረግ የምትችው ህብረተሰቡ የሙዚቃ ማዳመጥ እንትኑ ብቃቱ ወይም ችሎታው ከዘፋኙ ጋር እኩል ሲራመድ፣ ዘፋኙ ቀድሞ ከሄደና ህብረተሰቡ ገና ከሆነ ጥሩ አይሆንም። ማን ሊሰማሽ ነው? የተሰራ ስራ ካልተሰማ ደግሞ ምን ወጋ አለ? ግን አሁን ካልተጀመረ መቼ ሊሆን ነው ይሄ ነገር? ምክንያቱም አንተ እንደምታስበው አሁን አድማጩ ይህችን ብቻ አይደለም የሚያዳምጠው፣ አሁን የምናወጣለትን ነገር ብቻ አይደለም የሚያዳምጠው። ሌላ በጣም የሚያስደነግጥህ አድማጭ ሰው አለ፣ የሚያውቅ ሰው አለ ስለ ሙዚቃ ለእነሱ ቢያንስ ከአስሩ ሙዚቃዎች ውስጥ አንዱን አሪ ብታደርግለት ላንተ መፈተኛ ይሆናል። ዘጠኙን ደግሞ ለብዙሃኑ ይሆናል። እሱ አሁን ባልሹ መንገድ ማ እንደዛ ማ አደርጋለሁ። ግን እኔ ደግሞ ለማድረግ ምፈልገው ከአስር ሁለት ሳሆን ከአስር ስምንት እንደዛ ነው ማድረግ ያለብሻ። እንደዛ ለማድረግ ደግሞ ሰውም አብሮ እንትን ማለት አለበት የማዳመጥ እንትኑ አብሮ ማደግ ያለበት እንደዛ አይነት አስተሳሰብ ስላለኝ ነው። ወደፊትማ እኔ ራሴ አሁን በሚቀጥለው ስራዊ ስመጣ አትሊስት እዚህ ጋ የተጠቀምኩትን ነገር አደለም እዛ ጋ ደግሞ ምን እድገት አሳየ ምን ለውጥ አመጣ ለሚለው ያው ጥያቄ ስለሚ ነው እዚህ ጋ ራሴ የማስበው ነገር አለ፣ ግን ሞር ከዚህ አዘፋፈን ስልቴ ወጥቻ አደለም ከዚህ ከወጣው ምናልባት ሌላ ነገር እንደሌላ ነገርም ሊሆን ይችላል ጥሩ ስለማይሆን አሁን እንዳልሹ አደርጋለሁ አስባለሁ። እኔ ልጅ ሆነን ጊዜ ሁላችንም የምናስበው ነገር አለ። እኔ ዶክተር መሆን ፈልጋለሁ፣ ፓይለት መሆን ፈልጋለሁ። እንደዚህ የሆነ የምትወስነው ነገር አለ። ምን ነበር የምትለው አንተ ልጅ ሆነ? ምን መሆን ነበር የምትፈልገው? እንግዲህ ዘፋኝ መሆን ፈልግ ነበረ? ዘፋኝ መሆን ነው መፈልገው። የቱን ቦታ ትንሽ ስፖርት ሰራ ነበር ማለት ሰራ ነበር ግን ሞር ኢንትረስቴ ነበር ዘፋኝ ሆነ ነው የነበረ። እና ያው ዘፈን ስለነበረ ሰውም እንደዛ ነበር የሚያስብ። ምን ዘፋኝ ሆነ አለ ሌላ ምን መሆን ትፈልጋለህ? እንዲሁም የምናስበው ነገር አለ ተጨማሪ የሆነ ነገር ተሆንና አሁን ድምጻዊ ነህ አንተ፣ ሌላ ተጨማሪ ነገር እንደዚህ ደግሞ ብሰራ፣ በዚህ ሙያ ውስጥ ደግሞ ገብቼ እንዲባደርግ የምንለው ነገር አለ። ብዙ የሌሉ ነገሮች አሉ። ለምሳሌ እኔ ልጅ እዚህ አካባቢ ያለውን ነገር እንዲህ ባደርግ ብዬ የማሰባቸው ነገሮች አሉ። ያንን ነገር ማድርገው፣ ግን ሲንታይም አይደለም ነገሩን እንድናገር ከፈቅድ እኔ ባለሁበት አካባቢ ብዙ ጊዜ ለምሳሌ ብዙ እንትኖች አሉ፣ እንደዚህ እንደ የጎዳና ተዳዳሪዎች አሉ። እንደገና ደግሞ እዛ አካባቢ ላይ ምንም አይነት ለምሳሌ ሆስፒታል የለም። እኔም በሙያተኛ ባልሆንም በትርፍ ጊዜ ያንን ነገር መስራት ራሴንም ጠቅሜ እዛ አካባቢ ያለውን ህዝብ ለመጥቀም ማስበው ነገር አለ ያ ምንድን ነው እሱ ህብረተሰቡ በመጠነኛ የሆነ ክፍያ እየመጣ ሊታ ከሚችልበት አንድ ትልቅ የሆነ ሆስፒታል ከከተማ ወጣ ያለ ነው እንደ ገጠር ነገር ነው እንደ ለህብረተሰቡ አስፈላጊ የሆኑ ነገሮች አሉ ለምሳሌ ትምህርት ቤት የግል ትምህርት ቤት ለሆስፒታል ያሉ ነገሮችን ከፍቼ በዛ ነገር ውስጥ ከዘፈን ባሻገር በዛ ነገር ውስጥ ብገባ ደስ ይለኛል። ይህን ነገር አስባለኝ። ይህን ነገር የማስበው ግን አሁን ሊሆኛ አይደለም፣ በፊት ሆኜ አስብ ነበር። አንዴ አሁን ማ የባሰ እየጠነከረ ነው እንጂ ነው እንዴ? አሁን ሙክ በሁሉም ነገር እያደግሽ መመጪ በካፒታልም በምንም እያደግሽ ስንመጪ ሞር ያው በልጅነትሽ ውስጥ የነበረውን ነገር የማዳበር የምትችበት ታይም ነው አሁን። ያንን ነገር ሞር እዛ ታይም ላይ ያንን ነገር ለማድረግ ገና በሆነም ግን አይቀርም። በቃ ወይ ሆቢ እንትኔ ነው በቃ ውስጥ ያለ ነገር

ቆንጆ ነው። እሺ ይሄንን ፕሮግራም ይሄንን ቃለ መጠይቅ የሚያደምጡት ከኢትዮጵያ ውጭ ያሉ ሰዎች ናቸው በብዛት። ለነሱ ምን መልእክት አለ? ውጭ ሀገር ለሚኖሩ ሰዎች ኢትዮጵያውያን በሙሉ። ኦኬ፣ በመጀመሪያ ደረጃ እንግዲህ ዘፈኔን ሰምተው ዘፈኔን ወደው እኔም ከእነሱ ጋር በእናንተ አማካኝነት እንድገናኝ ስለ ስለበቃ አመሰግናለሁ። እነሱን መናገር የምፈልገው ነገር ምን መሰለሽ፣ አገራቸውን እንዲያስቡና አገራችን በአሁን ሰዓት እየተለወጠችና እያደገች ነው ያለችው ባላቸው አቅም ምን ያስፈልጋታል አገራችን ወገኖቻችንስ የሚለውን ነገር ያስታውሳሉ። ያስቡናል አውቃለሁ። ግን ሞር ደግሞ እዛ በትምህርትም ሆነ በስራ ቆይታቸው ባገኙት ልምድ ባገኙት ካፒታል ሀገራቸውን እንዲያለሙና ወገኖቻቸውን እንዲያስቡ መልእክቴን አስተላልፋለሁ። አመሰግናል። እናመሰግናለን።